ኃይል የሚሰጥ ይህን እግዚአብሔርን ከልባችሁ መኑት። ወደኛ ወደ አገልጋዮች እንኳን ስትመጡ ከልብ እግዚአብሔርን ያመነ ሰው ይለያል። የሚገርማችሁ በቃ ይለያል። ማንም ሰው ማንም ሰው ውስጥ እንድሸጎጥ አይደለም እግዚአብሔር የሚፈልገው፣ በእግዚአብሔር ፊት በእውነት አምነን እንድንቆም ነው እግዚአብሔር የሚፈልገው። በዚህ ጊዜ እግዚአብሔር ያመጋግባል፣ እንዳንታበይ ያመጋግበናል። ታውቃላችሁ ያመጋግበናል ለአንዱ አንዱን እየላከ ለአንዱ አንዱን ያደርጋል? ሁሉን በሁሉ የሚሰራ ሁሉን በሁሉ የሚያደርግ ግን ማን ነው? እግዚአብሔር። ያንን እኮ እግዚአብሔር ያሳያቸዋል። በጣም እኛ ሰው ላይ ተስፋ አድርገን ከነበረ ከሰዎቹም ከእኛም ቁጥጥር ውጭ እግዚአብሔር እንዴት ሰዎችን ይጠቀም እንደነበር ግልጣ፣ እግዚአብሔር ያሳየናል። በዚህ ሰው አይደለም፣ ማን ነው የሚያደርገው ማለት ነው። ልጆቻችሁን ወደ እግዚአብሔር ማንሳት ማለት ምን ማለት መሰላ እሱ ይሰጠኛል፣ ይመግበኛል፣ ያኖረኛል ብሎ ማመን። ስትበድሉ አሁንም እጃችን ወደ እግዚአብሔር አንስታችሁ ንስሐ መግባት። ልባችንን ከእጃችን ጋር እናነሳለን ይላል። ልባችንን ከእጃችን ጋር ማንሳት ምን ማለት መሰላችሁ? ለእግዚአብሔር መማረክ፣ ለእግዚአብሔር መገዛት፣ ሁሉን ወደሚችል አምላክ አንቀዕዶ ነው። ይሄ በስርዓተ ቤተክርስቲያን እጅን ዘርግቶ መጸለይ ከሁሉም በላይ ግን ልብን በሰማይ የሚኖር ሁሉን በሚችል አምላክ ማሳመን በእርሱ መታመን እርሱ እንደሚሰጠን ከልባችን ማወቅ ማመን ፈጽሞ ሰው ላይ አለመሆኑ። እግዚአብሔር ሚሊዮን ጊዜ በዚህ ጉዳይ አስተምሮናል። እኛ አንድ ጊዜ መማራቅቱ ነው። ሚሊዮን ጊዜ አስተምሮናል። አንድ ልጠይቃችሁ፣ ከሆኑ ሰዎች የሆነ ነገር እየጠበቃችሁ ከሌላ ሰው መጥቶላችሁ ያቅ መልሱኝ። ይሄ ማለት ምን ማለት መሰላችሁ? ሰላቹ እኔ ነኝ አድራጊው እያለ ነው እግዚአብሔር እግዚአብሔር፣ እኔ ነኝ እያለ ነው። ስለዚህ አይኖቻችንን ከሰው ላይ ማንሳት፣ አይኖቻችንን ማን ላይ ማድረግ? እግዚአብሔር ላይ ማድረግ። ዳዊት ምን አለ? አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይመጣ? ረዳቴ ሰማይንና ምድርን በጣም እኮ ነው የሚቀረው ይሄን ሁሉ ከሰራ ከእግዚአብሔር ዘንድ ነው። ዳዊትን እኮ አቢጌል ረድተዋለች። ዳዊትን እኮ ሳኦል ረድቶት ያውቃል። አባት እኮ ረድቶታል። ዳዊትን ዳዊትን ማን ያረዳዋል በሰው በምድር ግን? ረዳቴ ማን ነው አለ? እግዚአብሔር። የትኛው እግዚአብሔር? ሰዎች ሁሉ በየሰፈሩ ለራሳቸው አምላክ ብለው ያቆሙት አይደለም። ሰማዩን ምድሩን የሰራው እና እጃችሁ ነው ወደ እሷ እጆቻችሁን ከሰው ላይ አንሱ። አይኖቻችሁን ከሰው ላይ አንሱ። አይኖቻችን ወደ ማን ይሁኑ? ወደ እግዚአብሔር። መዝሙር 65 ላይ ጸሎት ሁሉ፣ ስጋ ሁሉ ጸሎትን ወደ ምትሰማ ወደ አንተ ይመጣል። ጸሎትን ሁሉ የሚሰማ እግዚአብሔር አለ፣ ይሰማቸዋል። ንገሩት። መጸለይ ላይ እጅን ወደ ማን ማንሳት ነው ወደ እግዚአብሔር ማንሳት ነው። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ህብረት ከሁላችንም ጋር ይሁን። ዛሬ ለመዘመር ጊዜ የለንም። በጣም ይቅርታ። ለጸሎት እንነሳ። ያቆቶች ስንፋ ስሙ ለእግዚአብሔር የተበረኩ አሜን አሜን። አብሮ ያሰማን። እናንተንም እግዚአብሔር ይስማችሁ። የእግዚአብሔርን ቃል እንደሰማችሁ እግዚአብሔር ደግሞ የልባችሁን ጸሎት ይስማ። ልባችንን ለጸሎት እናዘጋጅ፣ እንሰብስብ። ልባችንን ከእጃችን ጋር በእግዚአብሔር ፊት እናንሳ። መጽሐፍ እንዲህ ይላል፣ ወንዶች ሁሉ እጆቻቸውን አንስተው እንዲጸልዩ እመክራለሁ ይላል። እስኪ እጆቻችሁን አንሱ። ሁላችንም ወደ እግዚአብሔር እናንሳ፣ እጆቻችን ከእጃችን ጋር በሰማይ ወዳለው አምላክ ልባችንም ይነሳ ከኛ ከምናየው ከዚህ ጣሪያው በላይ የሆነ ይሄ ቤት ባለቤት የዓለም መድኃኒት በሰማይ ተሳ ነው። ወደ ሰማይ አይኖቻችንን አቅንተን አይናችንን አቅንተን እንጸልያለን። በስመ አብ በወልድ መንፈስ ቅዱስ ህዱ አምላክ አሜን። ሁሉ የጸዋአት ጊዜ ይህ ቤቱ እግዚአብሔር አባታችን እግዚአብሔር አምላካችን ስምህን እንጠራለን እናመልካሃለን፣ እናመሰግናሃለን፣ እንገዛልህማለን። ሰማይና ምድርን የፈጠርክ እግዚአብሔር አባታችን እና አምላካችን ሆይ በሰማያት ዙፋን ወዳለህ ወደ አንተ ልባችንን ከእጃችን ጋር አንስተን እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናሃለን። እግዚአብሔር አባታችን ሆይ እናመሰግናሃለን። ስለሰጠህን ስለዚህች ምሽት እናመሰግናሃለን። ስላስተማርከን ቃል እናመሰግናሃለን። ስለ ውሏችን እናመሰግናሃለን። ስለሰጠህን ስራና እንጀራ እናመሰግንሃለን። ስለሰጠህን ወገኖች እናመሰግንሃለን። ስለባረከን ቡራኬ እናመሰግንሃለን። ስለሰጠህን መንፈሳዊ ጸጋዎች እናመሰግንሃለን። ክብርና ምስጋና ላንተ በሰማያት ላይ ላለህ አባታችን ይሁን። ቅዱሳን መላእክት ቅዱስ ቅዱስ ቅዱስ ብለው እንደሚያመሰግኑ እኛም በምድር ቅዱስ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ብለን እናመሰግናለን። ክብር እና ምስጋና ለሁሉ አባት ለሁሉ አምላክ ለአንተ ለአምላካችን ይሁን። አቤቱ እግዚአብሔር አባታችን፣ ሊቀ ካህናችን፣ ጌታችን ኢየሱስ ክርስቶስ ሕይወታችን፣ መንፈስ ቅዱስ ሆይ ይቅር በለን። ጌታችን ኢየሱስ ክርስቶስ በማወቅ ባለማወቅ፣ ባለማስተዋል፣ አቤቱ በስጋ ድካም፣ በዓለም ምኞት፣ በጠላት ማታለል፣ በየትኛውም መነሻ የበደልንህን በደል ሁሉ ይቅር በለን። ጌታችን ኢየሱስ ክርስቶስ ሆይ ደምህ አጥባል፣ በደምህ ጠበን። ደምህ አነጻል፣ በደምህ አንጻን፣ በደምህ ይቅር በለን። አቤቱ ደምህ የኃጢአታችን ማስተሰሪያ በደላችን መደምሰሻ እንደሆነ እናምናለን። ማረን ይቅር በለን እንልሃለን። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ሆይ በደምህ ፈጽሞ ጠበን። ከነግህ እስከ ምሽት፣ ከምሽት እስከ ነግህ የበደልንህን በደል ሁሉ ይቅር በለን። ሰውን የበደልነውን ሁሉ ይቅር በለን። የደከምንበትን ሁሉ በብርታት እንድንለውጥ እርዳን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ቅዱስ መንፈስህን ላክልን፣ በቅዱስ መንፈስህ ምራን፣ ኃያላን ብርቶች የሆኑትን መላእክትህን እዘዝልን። አቤቱ በዛሬው ዕለት መስቀልህ እንደወጣ ከዛች ከቅድስቲቷ ንግሥት ከእሌኒ ጋር ሆነህ ድንቅ ነገር እንዳደረግ እንዲሁ በህይወታችን ሁሉ የተቀበረው ያንተ ጸጋ ያንተ በረከት የማዳን ኃይልህ ይገለጥልን። የኃጢአት ቆሻሻ የደፈነው አቤቱ የኃጢአት እድፍ የሸፈነው ነገራችን ሁሉ ላይ የወንጌልህ ብርሃን፣ የመስቀልህ ቃል፣ የመስቀልህ ብርሃን ይብራልን አቤቱ እድፋችንን፣ ጉድፋችንን ታጠብ አስወግድልን። በመንፈስ ቅዱስ እሳትነት ብላልን፣ ከእኛ ይወገድ። የመስቀልህ ቃል፣ የመስቀልህ ክብር፣ የመስቀልህ ማዳን በልባችን በህይወታችን በኑሯችን ሁሉ እንዲገለጥልን የቅድስት እሌኒ አምላክ ሆይ በምህረትህ እንለምንሃለን። አሁንም ቀሪ ጊዜያችንን ንባርክልን። እጆቻችንን ወደ አንተ እንዳነሳን እንድንኖር እርዳን። እጆቻችንን ወደ ማንም እንዳንዘረጋ፣ ልባችንና እጃችን ሁል ጊዜ በፊትህ እንዲዘረጋ እንለምንሃለን። አቤቱ እግዚአብሔር አባታችን ሆይ ለዚህም የሆነንን ማስተዋልና ጸጋ አብዛልን። ይህን ስለሰጠህን እናመሰግንሃለን። የሁሉ አባት የሁሉ አምላክ እግዚአብሔር አምላካችን ጸሎታችንን ስለ ሰማህ እናመሰግንሃለን። ክብርና ምስጋና ለአንተ ይሁን፣ ክብርና ምስጋና ለአንተ ይሁን፣ ክብርና ምስጋና ለአንተ ይሁን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ኃይል እና ጽን ለአንተ ለመንፈስ ቅዱስም ይገባል ከዘላለም እስከ ዘላለም ድረስ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስት

የኃጢአት የበደልን ማሰሪያ ሁሉ ይቅር ብሎ እግዚአብሔር ከኃጢአት ከበደል ከዲያብሎስ ሁሉ ማሰሪያ የተፈታን ያድርገን። እግዚአብሔር ይባርክ። እግዚአብሔር ያስቻችሁ። በሰላም ግቡ።